ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ አጥሚት ልሰራ ነው ማለት ነው። ዱቄት እያመስኩ ነው። ይሄ ነጩ ዱቄት ስለሆነ ግዴታ መታመሳለበት፣ በጣም እንዲኖረው። ያው የገብስም ባይሆን ነጩ ዱቄት ነው እና መታመሳለበት። ጉንፋን ይዞኛል። ያው እንደምታውኝ እያነፋነፈኝ ነው እና እንኳን ሲያማቸው አርቀት ወይም ሞከ ሞቅ ያለ ነገር ወሰዱበት። እና እንደዚህ እምስ አድርጋችሁ ጠቁር ሲል እንዲ ጣም እንዲኖረው ማለት ነው። ጣምና መኖር አለበት። ጣም እንዲኖርላት እንደ ጣምና እንዲኖረው በደንብ እምስ አድርጋችሁ ጥቁር ሲል ነጩን ዱቄት ግዴታ የ የገብስ ዱቄት መሆን የለበትም። ላጥሚት ችግር የለውም። ይሄን ራሱ ምስ ታደረጉና የሆነ ጣም ይኖረዋል። ገብስ ገብስ የማለት ነገር ጣም ይኖረዋል። እንደዚህ ታደረጉና ጠጡ። ኢንፋንሲ ይዛችሁ እየሰራችሁ አንድ ባንድ የሚሰራውን ነገር አሳያቸዋለሁ ማለት ነው። እና አያችሁ፣ እንደዚህ አርጉት፣ ይምስ አርጉና ጠጡ። ከዛ ይህንን ዱቄትን ደግሞ ንፍት ታረጉታላችሁ፣ እንዳይጓጉሉባችሁ ንፍት ታረጉታላችሁ። ተነፍታላችሁ እና ተከታተሉ። እሺ ቤተሰብ አሁን ደግሞ ያንን ያመስኩትን ዱቄት እዚ ጋር እየነፋሁት ነው ማለት ነው። እንዳይጓጉልባችሁ ዱቄቱ ንፍት ታድርጉታላችሁ ማለት ነው እና አሪፍ አጥሚት ትሰራላችሁ። በርቱ፣ ጠጡ። ጉንፋን ሲይዛችሁ እራሳችሁን ተንከባከቡ እሺ ራሳችሁን በደንብ አድርጉና ተንከባከቡ። ራሳችሁን አትግዱ። የእውነት ራሳችሁን አትግዱ። ይሄ ሹረብ ምናምን ምናምን የሚባል ነገር አይደለም። ይሄ አሪፉ እንደዚህ ብስል የሚያደርግላችሁና ቶሎ የሚያድናችሁ እንደዚህ አጥሚት አሪፍ ነው። ይሄው እንግዲህ የነፋሁት ድቄት ደግሞ ይሄም ይመስላል። ተከታተሉን። እሺ በድጋሚ መጥቻለሁ ግን ማለት ነው ይሄን የ አጥሚቱን ድቄት ስትበጠብጡ በቀዝቃዛ ውሃ ነው ሆኖ እንዳይጓጉልባችሁ ማለት ነው አሁን እኔ ይሄ በቀዝቃዛ ውሃ ሆኖ የምበጠብጠው እና አይጓጉል ማለት ነው አያችሁ አይጓጉል ቀዝቃዛ ውሃ ሆኖ አሪፍ ነው ይሄ በሙቅ ውሃ ከሆነ ጉጉል ነው የሚልባችሁ በሙቅ ውሃ እንዳት በጠብጡት፣ የአጥሚት ዱቄት በመቆራ አይበጠበጥም። ለምን ይጓጉላል ማለት ነው። ምን ይኸው የኔ አሁን አይጓጉልም? አያችሁ፣ አይጓጉልም እንደዚህ አደርጋችሁ ምርጥ አድርጋ፣ ይኸው ጠቁሯል። አያችሁ፣ ዱቄቱ ራሱ ጥቁር ብሏል። አሪፍ ነው የሚሆነው፣ ጣዕም አለው፣ ጣም ይኖረዋል። ይኸው እንደዚህ እያደረጋችሁ? ራሳቸውን ጠብቁ፣ የኔ ቀመሞች ማለት ነው። ኦኬ ጠጡ። ይ መድኒት ምናምን ከውጭ አያዋጣ የቤት ባለው ነገር ማለት ነው። ራሳቸውን ደግሞ ይሄ ዝንጅብል ምናምን ጨጓራቸው ነው እንጂ የሚያቃጥለው፣ ምንም ትርፍ የለው፣ ለክፋን ማለት ነው። ጨጓራቸው ነው የሚያቃጥለው እንጂ ሌላ ምንም ጠቀም አታገኙ እንደዚህ በዘመናዊ የቤታችሁ ራሳችሁን ማዳን ነው እና፣ ይሄው ደግሞ አሁን ውሃ አፍልቻለሁ። ይኸው ይሄ የፈላ ውሃውን ደግሞ የበጠበጥኩትን የፈላሃ ውስጥ አደረግኩት። ይታያችኋል። ይኸው እንደዚህ ነው። እንደዚህ እያደረጋችሁ ራሳቸውን ጠብቁ፣ እና ወይኔ በዛ ይኸው እንግዲህ፣ ይሄን ይመስላል አጥሜቴ። አሁን እዚህ ጋር ስኳር አቅርብ ያለው ይሄው ስኳር፣ እንደ ፍላጎታችሁ ስኳር የሚወዳለ ስኳር የማይወዳለ እኔ ብዙ ስኳር ማልወድም። ጨው ታደርጋላችሁ ይሄው ጨው ታደርጋላችሁ ማለት ነው። ይሄው እንግዲህ አጥሚቴ በዚህ በዚህ መልኩ እንደዚህ ሆኗል። ይታያችኋል። ግን ገና አልተንተከተከም። አሁን በደንብ መንተክተክ ያስፈልገዋል። እንደዚህ እያደረጋችሁ ጠጡ። ይሄው አልጓጓለ ምርጥ አጥሜት ማለት ነው። ይሄው እንግዲህ በዚህ መልኩ አጥሚቴ እንደዚህ ሆኗል። እየተንተከተከ ነው ካላችሁ ግን ቅባት ነገር ከፈለጋችሁ እንትን ብታረጉበት ይሄ ምንድን ነው ቅቤ ቅቤ ካላችሁ ቅቤ ብትጠቀሙ አሪፍ ነው ቅቤ ከሌላችሁ ደግሞ ምንም ማድረግ አይቻልም እንትን አርጉበት ማር ማር ደግሞ አሪፍ ነው አሁን ልታወጡ ልጠጡ ሲሆን በማር ብትጠጡ አሪፍ ነው ማር ደግሞ ያው ለጉንፋን አሪፍ ስለሆነ ለሚያስላችሁ ነገር ማለት ነው ይሄ እንኳን ያስለኝም ይኸው እንግዲህ እንደዚህ አድርጌ አሳያችኋለሁ እንደዚህ እያደረጋችሁ ጠጡ እራሳችሁን ተንከባከቡ እሺ ውዶቼ ባይ ባይ ስለነበረኝ ጊዜና ቆይታ በጣም አመሰግናለሁ። አልሚ ዩቲብ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ እና እንግዲህ የጉንፋን መድኃኒት ይሄ ነው። ይቀጥላል ይቀጥላል ይላል ይቀጥላል። አያችሁ፣ እንዲህ ነው። እኔ ባሌ እንደዚህ እያደረግኩ ነው የምንከባከበው። አጥሚት ማታ ማታ ሴተኛ አጥሚት እሰራለታለሁ። ገንፎ ደግሞ ጠዋት ሲነሳ ደግሞ ከሜታ ገንፎ እሰራለታለሁ አለው መቼም ከገንፎና ከቄጣት ጭማች እንግዲህ አጥሜቴ በዚህ መልኩ ደርሷል። ይሄው እያችሁ ጸዳ ያለች አጥሜት ሰርች ያለው አሁን ኩባያዬን ይኸው እዚህ ጋር አቅርብ ያለው የአጥሜት መጠጫይን ማለት ነው። እንግዲህ ይሄ የመጨረሻ ፓርቲ ነው። አሁን ይኸው አጥሜቴ ላሳያችሁ ነው ማለት ነው። አያችሁ እንደዚህ እያደረጋችሁ ጸዳ ያለች አጥሜት እየሰራችሁ ጠጡ የኔ ውዶች ይኸው እዚህ ደርሰዋል፣ ማለት ነው አጥሚቴን። አልሚ ዩቱብን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሙያ ከፈለጋችሁ ጠይቁኝ ማለት ነው። እና ይሄው አጥሚቴ ደርሰዋል፣ እንደዚህ ተቀድተዋል። ያያችሁ ያው ሌላም አለ እንግዲህ። ዛሬ ስጠጣ ነው የማመሸው ማለት ነው። እና ስለነበረን ጊዜና ቆይታ በጣም አመሰግናለሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አልሚ ዩቱብን ተቀላቀሉ። ባይ ባይ። አመሰግናለሁ በጣም ቴንኪዩ።